አትግደሉን ሚካኤል ድረስልኝ ብላችሁ ስትጠሩት ታላቅ የቤተክርስቲያን የልጅነት የጨዋነት ጥሪን በነገ ውለት የቅዱስ ሚካኤልን ዓመታዊ የንግስ በዓል በምናከብርበት አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን። በምን? በጽሁፍ ብቻ አራት እነዚህን በጨዋነት ጽፈን እናሳያለን። ልክ እንደ እኔ ቅዱስ ሚካኤልን የምትወዱት ብቻ ነው ሼር እንድታደረጉት የምፈልገው። ነገ ህዳር 12 ቆይ፣ እንዳታሳልፈው። አንድ ቀን ቀረው። አንድ ቀን ቀድሜ የሰራሁበት ምክንያት የህዳር 12 የሊቀ መልአክ የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 የሚከበረው የቅዱስ ሚካኤል አመታዊ ክብረ በዓል ለምን እንደሚከበረው ቃሉ ሰላም ሰላም፣ ጤናችሁ ይስጥልኝ። ውድና የተከበራችሁ የህንቆሆን ዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላቸው በሰላም ክርስቶስ ብዛላችሁ የትዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። እንግዲህ ነገ በሚከበረው በሊቀመልአኩ ቅዱስ ሚካኤል አሜቷ አሜት ታሳቢያ ክብረ በዓል አስመልክቶ በሁሉም ሚካኤል በሚከበርባቸው ደብር ይዛችሁ የምትወጡት መልእክት ተላልፏል። መረጃውን ሰምታችሁ ለሁሉም ኦርቶዶክሳውያን አድርሱልኝ ማለት ወዳለሁ። በተጨማሪ በደባርክ ዩኒቨርሲቲ ከባድ አመፅ ግርግር ተፈጥሯል በዛሬው ዕለት ማለት ነው። እጅግ የሚያሳዝን ነገር ነው። እንግዲህ በዛ አካባቢ የተጎዱ ተማሪዎችም እንዳሉ ደርሰናል። በቻላችሁት መጠን ለእናታችሁ ለቤተሰቦቻችሁ ስትሉ ሰከን በሉ። ተማሪዎች እባካችሁ ሰከን በሉ እና በዛ ጋር የሆነ ነገር ስትሆኑ የሚያዝኑት በጣም ብዙ ቤተሰብ በጣም ብዙ ዘመድ አዝማድ አሉና አባካችሁ አንዴ ለትምህርት ብላችሁ እስከወጣችሁ ድረስ ነገሮችን ሁሉ በማስተዋል አድርጉላለሁ። በጣም እጅግ የሚያሳዝን ነገር ነው፣ በደባርቅ ዩኒቨርሲቲ በዛሬው ላይ የተፈጠረው መረጃውን ማስደምጻቸው ይሆናል። እንደውም ተማሪዎቹን ፌዴራል ፖሊሶች ሰብስበው እያወያያቸው ይገኛሉ። በቅድማ ከዚህ ቪዲዮ እንጀምር። ኦርቶዶክሳውያን እለቱን አስመልክቶ አመሰ የምታሰጋ ክብራላ አስመልክቶ የሊቀ ቅዱስ ሚካኤል አስተምሮም ይኖረናል። አስደምጣችኋለኝ ወደ መጨረሻ ለኝ በቅድሚ ያሪን ከዚህ ቪዲዮ እንጀምር። ቪዲዮ ላይክ ያደርጋችሁ ጀምሩት። ልክ እንደ እኔ ቅዱስ ሚካኤልን የምትወዱት ብቻ ነው ሼር እንድታደርጉት የምፈልገው። የማትወዱት ከሆነ ግን አሳልፉት። የነገ ሀገር ተረካቢዎች በየዩኒቨርሲቲ ያላችሁ ኦርቶዶክሳዊ እህት ወንድሞቻችን፣ ባካችሁ፣ በቻላችሁት መጠን ጥንቃቄ አድርጉ። እንደምታዩት በደባርቅ ዩኒቨርሲቲ ነው። በዛሬው እለት በእነዚህ አይነት መልኩ ነው እንግዲህ የዋለው። ከባድ ግርግርም ተፈጥሮ አለ። ባካችሁ ባካችሁ፣ ስሜታዊ ሰዓት ሆኖ የምጠይቁትን ጥያቄ ጠይቁ። ማለት ወዳለኝ አሁኑ ሰዓት ፌዴራል ፖሊሶችም ተማሪዎቹን ሰብስበው እያወያያቸው ይገኛሉ። እስኪ ምን እያሉ ነው የሚለውን አንድ ቪዲዮ ላስደምጣችሁና ልመለስ ልዩነታችን ውበታችን አይደለም ስለዚህ ውበታችን ስለሆነ እኛ አሁን ለማይሰማው ኦሮምኛ ነግሬው ለሚሰማ ለማይሰማው ዝም ማለት ደግሞ ሌላ ነገር ይሄ ደግሞ ውስጡ ቅሬ ማለት በዚህ ወታደር ውስጥ አማርኛ ተናጋሪ የለም እንዳትሉ ጠቅላላ አማርኛ ተናጋሪ እኔም እኔም አማርኛ እችላለሁ አውረንኛ እችላለሁ። ስለዚህ አሁን ለመጣችሁ ሰላማዊ ሰልፍ ወይም ደግሞ ለመጣችሁ መብት ጥያቄ ደስ ብሎናል። ምክንያቱም ምንድን ነው ምንም አይነት ነገር ስለሌለው ነገር የለውም ነገር ወይም ደግሞ ነገር የለም። ከእዛ ግን ደስ ብሎናል። ጥያቄ ግማሹን መንግስት የሚመልስ ነው ቀጥታ በስነ ስርዓት ወጥታችኋል፣ ተናግራችኋል። እዚህ ብቻ አይደለም በሀገር ደረጃ እናንተ ታውቃላችሁ፣ ከኛ በላይ ከኛ በላይ ታውቃላችሁ። ነቀምታውን እየደወሉ ላይ አንድን ሰው ተማሪ ጋር ነኝ፣ ተማሪ ጋር እንዳይጋጭ ሲባል ንብረት እየተሰበረ ያናየ ንብረት ያነካ ተማሪ እንደዚህ፣ ጸጉሬን ያነካ ተማሪ እንደዚህ ወጥቶ ቁጭ ብሎ ሲያናግረን እንደስተኛ የመጣ ነው። ለተማሪ ስለሆነ ለመጠበቅ ስለሆነ ስንጠብቃቸው፣ በስነ ስርዓት ታዊት ጥያቄያቸውን እንዳዊ አድርጎ አይቆ ማድረግ ያለባቸው መልስ ማግኘት ያለባቸው መልስ ማግኘት። ከዛ ባሻገር ሁሉም እዚህ ያለው ተማሪ እናገር ግን አምስት ሺህ አራት ሺህ ሁለት ሺህ አይሆንም። ሶስት ሰው፣ ሁለት ሰው፣ አራት ሰው ይወክላሉ። ግን ተናግራችሁ የሚይዙት ይይዛሉ። ከዛ በኋላ እናንተ ዶር ክላስ መቃጠል የለበትም የትምህርት ሰዓት መቃጠል የለበትም። አንድ አስተማሪ የትምህርት ሰዓት ማቃጠል፣ አንድ ተማሪ የትምህርት ሰዓት ማቃጠል በፍጹም የተከለከለ ሀገራችን እየወደመ ያለው ያለ መማራችን ብለዋል። ስለዚህ ለተመጣጩ ለተመጣጩ ያለችውን ደቂቃ ተነጋግራችሁ ዶክተር የሚመልስ የሚመልሰው ይመልሳል የማይመልሰው ጥያቄው ተይዞ ወደ ላይ ባይ

አጥቢያ አብያተ ክርስቲያናት ሁሉ ታቦት ሲዞር እናሰማለን በምን በጽሁፍ ብቻ አራት የተመረጡ ጽሁፎች አሉ እነዚህም በጨዋነት ጽፈን እናሳያለን እኛም ያልተገደልነው አርሲ ስላልሆንን ነው የአርሲ ወገኖቻችንን በፍጹም መርሳት የለብንም እና ሁላችንም ሰላማዊ ጥሪያችንን እናሰማለን አንድ ትኩረት ለአርሲ ኦርቶዶክሳውያን ወገኖቻችን ሁለት ፍትህ ለአርሲ ሰማዕታት ወገኖቻችን። ሶስት ሞት በቀን አራት አርሲ ትጣራለች። ከነዚህ የመረጥነውን ጽሁፍ በተገኘው ቁሳቁስ ሁሉ በመጻፍ በኮምፒውተርም በፓርከርም በነገ ሁለት ለታቦት ሲዞር ምንም አይነት ተጨማሪ ድምፅ ሳናሰማ እናሰማለን፣ እናስመለክታለን ማለት ነው። ይህ ቪዲዮ ለመላው ባለማህተብ እንዲደርስ ባለማህተቦች የሆንን ሁላችን ዲውት፣ ሼር፣ ኮፒ ሊንክ፣ ሪፖስት ሁሉንም ነገር እያደረግን በ24 ሰዓት ውስጥ ለብዙሀን እንዲዳረስ እናድርገው። የሞት ድግሳችንን ተመልከቱ። ይህንን ቪዲዮ ለመላው ኢትዮጵያውያንና ኤርትራውያን ይደርስ ዘንድ ላይክ፣ ሼር፣ ኮፕሊንግ፣ ሪፖስት እና ዱዊት በማድረግ ይህንን ቪዲዮ አቅም ስጡልኝ፣ ተመልከቱት። እንግዲህ እንደዚህ የሚሰለጥኑት የሀገር ጠላትን ለማባረር ወይም ሀገርን ለመጠበቅ አይደለም፣ ጂሃድ ለመፈጸም ነው። እንግዲህ እንደዚህ የሰለጠኑ የሚገኘው አዳሜኛ ተኝተን ፍትህ ፍትህ ብቻ ነው የምንለው። አይዞኝ አዳሜ፣ ግን እንደዚህ ሊገልህ መሳሪያ እንግቦ እየመጣ ነው የሚገኘው። መሳሪያ የያዘን ሰው ከመቼ ጀምሮ ነው ፍትህ ብለህ የምታስቆሙ? እንደሚታወቀው የሃይማኖት ተቋማት ያወጣውን መግለጫ ተመልክታችኋል። እንግዲህ ነገሩ ከእምነት ጋር እየያዝ ምናምን አሉ። እነዚህ እነማን ናቸው ታዲያ? መልስ ስጡና እነዚህ እነማን ናቸው? ስለዚህ ወገኔ፣ በየጊዜው እየመጡ ፍትህ ብሎ መጮሁ ምንም አይነት መፍትሄ አያመጣም። ይልቅ ድምፃችን ለዓለም እንዲሰማ ማድረጉ እንዳለ ሆኖ በየአካባቢያችሁ በምታውቋቸው ህብረቶች ላይ ተደራጁና እምነታችሁን ጠብቁ መፍትሄው እሱና እሱ ብቻ ነው ተደራጁ ተዋለዱ ተዋደዱ እርስ በርሳችሁ በደንብ ተዋወቁ እምነታችሁን አብራችሁ ተከላከሉ ጠብቁ መፍትሄው ይህና ይህ ብቻ ነው ወገኔ ዛሬ አንተ ያለመትከው ምናልባት አርሲ ስላልሆንኩ ሊሆን ይችላል፣ ምናልባት የተመቻቸ ወይ ደግሞ ከተማ ላይ ሆነም ሊሆን ይችላል። ነገር ግን ይህ ዕጣ ፈንታ አንተ ላይ መምጣቱ አይቀርም። ይህ ስልጠና አንተን ለመግደል ነው ወዳጅ። ስለዚህ መዘጋጀት አለብህ። ስለዚህ እምነትን ለመጠበቅ ከአሁኑ መደራጀት። ኦርቶዶክሳዊ እህትን ኦርቶዶክሳዊ ወንድምሽን አግቢ፣ ተጋቡ፣ ተዋለዱ። እንብዛ እንደ ይሄ፣ መፍትሄው ይሄና ይሄ ብቻ ነው። ሙሉ ቪዲዮን ደግሞ የቴሌግራም ቻናል ላይ አስቀምጬላችኋለሁ። እየገባችሁ ተመልከት። ሰላም ክርስቶስ ይብዛላችሁ። ነገ ህዳር 12፣ ቆይ እንዳታሳልፈው። አንድ ቀን ቀረው። አንድ ቀን ቀድሜ የሰራሁበት ምክንያት የህዳር 12 የሊቀ መልአክ የቅዱስ ሚካኤልን ቃል ኪዳን ሁሉም ሰው አውቆ ይጠቀምበት ዘንድ ነው። ህዳር 12 ቀን ሊቀ መልአክ ቅዱስ ሚካኤል በዓሉ ለምናከብር ሰዎች ምን እንደሚያደርግልን ስንቶቻችሁ ታውቃላችሁ? ህዳር 12 በዓሉ ለምን ይከበራል? አደራ የምትችሉ ሰዎች ይህንን ቪዲዮ 12 ጊዜ የማትችሉ ደግሞ ቢያንስ 33 ጊዜ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያል ነገ፣ ማለትም ከአንድ ቀን በኋላ ሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ ታላቅ ክብረ በዓል ሲሆን፣ በዚህ ቀን ልክ እንደ ሰኔ 12ቱ ሁሉ ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ ነፍሳትን እንዲያወጣ ስልጣን ተሰጥቶታል። ታዲያ በዚህ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ክንፉን ወደ ሲኦል ከትቶ የሚያወጣቸው ነፍሳት አንደኛ ሁለቱን ሰንበታት ያከበሩ፣ ሁለተኛው ደግሞ የአርባይ እንስሳትን እንስሳት በዓል ያከበሩ፣ ሶስተኛው ደግሞ የሃያ አራቱ ካህናተ ሰማያትን በዓል ያከበሩ፣ ከዚያም ደግሞ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን በዓላት ያከበሩ፣ ከዚያም ደግሞ የጻድቃን የሰማዕታት፣ የደናግል፣ የመነኮሳትን በዓላት ያከበሩ፣ ቀድሞም ደግሞ የሊቀ መላእክትና የቅዱስ ገብርኤልን ክብረ በዓላት ያከበሩ፣ መታሰቢያን ያደረጉ፣ ዝክሩን የዘከሩ ነገር ግን ምግባር ሃይማኖት ሳይኖራቸው ቀርቶ ሲወር ቢገቡ ህዳር 12 ቀን አዎ ህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል በተሰጠው ሥልጣንና ቃል ኪዳን ክንፉን ወደ ሲኦል እየከተተ እነዚህን ነፍሳት ከሲኦል ያወጣቸዋል ማለት ነው። ወደ አዲሲቱ ከተማ ወደ ኤዶም ገነት ያስገባቸዋል። እጅግ በጣም የሚገርመውን ነገር ልንገራችሁ ደግሞ ለተራቡና ለችግረኞች አንዲት ቁራሽ እንጀራም ቢሆን አንዲት ጽዋ ውሃም ቢሆን በሊቀ መላእክት በቅዱስ ሚካኤል ስም ለተቸገረ ሰው የመጸወተ ሰው በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ነፍሱ ሲኦል ብትገባ እንኳን ምህረትን ያወርድለታል። በአካለ ስጋ ያለም ኃጢአትን እየሰራ ያለም ሰው ከሆነ ደግሞ በምድር ምግባርን፣ ሃይማኖትን እንዲማርና በላይም ደግሞ ምህረትን እንዲያገኝ ይለምንለታል ማለት ነው። እጅግ በጣም የሚገርመው ለተራበና ለተጠማ ያጠጣ ሰው፣ ለተቸገረ ሰው ያለበሰ ሰው በሊቀ መላእክት በቅዱስ ሚካኤል ብቻ ሳይሆን በጻድቃን፣ በሰማይታት፣ በደናግል፣ በመነኮሳት፣ በአጠቃላይ በመላእክት ሁሉ እንዲሁም በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያምም ስም በአጠቃላይ በእግዚአብሔር ቅዱሳን ስም ለተቸገረ የመፀወተን ሰው በዚህ ቀን ማለትም ህዳር አሥራ ሁለት ምህረትን ከልዑል እግዚአብሔር ሊቀ መላእክት ቅዱስ ሚካኤል ይለምንላቸዋል። ይህንን የሚያደርጉ ሰዎች ሞተው ሲኦል ባይገቡም እንኳን በአካለ ሥጋ በምድር ላይ ሆነው በኃጢአት ሕይወት ላይ ያሉ ከሆነ ደግሞ ልዑል እግዚአብሔር ምህረትን እንዲያደርግላቸውና ወደ በጎ ጎዳና እንዲመራቸው ቅዱስ ሚካኤል ይማጸንላቸዋል ማለት ነው። በዚህ በህዳር 12 ቀን እንግዲህ ወገኖች በደንብ አድርጋችሁ ስሙኝ። የህዳር ድርሳነ ሚካኤል እንደተናገረው የዘላለምን ህይወት ታገኙና የማያልፍን ደስታን ተወርሱ ዘንድ የሊቀ መላእክት የቅዱስ ሚካኤልን ዝክር ዘክሩ፣ መታሰቢያውን አድርጉ። ይህንን ካደረጋችሁ፣ አዎ ይህንን ካደረጋችሁ በእየ ዓመቱ በህዳር 12 ቀን ሊቀ መላእክት ቅዱስ ሚካኤል ከሥጋ ሕይወት ህይወት ተለይተን ወደ ላይ ብንሄድ እንኳን ሲኦል ብንገባ ምህረትን ያሰጠናል። ምድር ላይ ሁነን ሕይወታችን ይበላሽና ብንቅበዘበዝ እንኳን ቀናውን ጎዳና ያሳየናልና ነው። እጅግ በጣም ይገርማል እኮ በዚህ በህዳር 12 ቀን ሊቀመላት ቅዱስ ሚካኤል ከውስጠኛው መጋረጃ ይገባና ለአጋይስት ዓለም ቅዱስ ስላሴ ሰግዶ ለሰው ልጆች ብቻ ሳይሆን ስለ ውሃ ምንጮች፣ ስለ ምድር ፍሬዎች፣ በምድር ላይ ስለሚኖሩ ፍጥረቶች በሙሉ ምህረትን ይለምናል። ታዲያ ምህረትን እስኪያገኝና የምህረት ቃል ከአጋይስት ዓለም ቅዱስ ስላሴ እስከሚወጣና እስከሚሰጠው ድረስ እየሰገደ እየተማለለ ይቆያል። በጣም ይገርማል እኮ ከአጋይስት ዓለም ቅዱስ ስላሴ ከእግረ መንበሩ ስር እንደተደፋ ይቆያል ማለት ነው። ታዲያ ሊቀ መላእክ ቅዱስ ሚካኤል ብቻ እንዳይመስላችሁ ለዚህች ዓለም ምህረትን የሚያሰጡ ቅዱሳን መላእክት በሙሉ ሊቀ መላእክ ቅዱስ ሚካኤል በመጋረጃው ገብቶ ከአጋይስት ዓለም ቅዱስ ስላሴ እግረ መንበር ስር ከተደፋ በኋላ፣ እነርሱም በውጭ ሆነው ሊቀ መላእክ ቅዱስ ሚካኤል እስከሚወጣ ድረስ በትዕግስት ይጠባበቃሉ። ታዲያ ሊቀ መላእክት ቅዱስ ሚካኤል ከቅዱስ ስላሴ መጋረጃ ውስጥ ሲወጣ ምህረትን እንዳገኘ የሚወቁት ለብሶት በሚወጣው ተጎናጽፎት በሚወጣው በልብሱ ነው። አዎ ሊቀ መላእክት ቅዱስ ሚካኤል ከቅዱስ ስላሴ መጋረጃ ሲወጣ ለብሶት የሚወጣው የምህረት ልብስ ለነሱ ምልክታቸው ይሆናል። ታዲያ እነዚህ ቅዱሳን መላእክትም በምድር ላይ ምህረት እንደተደረገ ሊቀ መላእክት ቅዱስ ሚካኤል ለብሶት በሚወጣው ልብስ ያውቃሉ፣ እነርሱም እጅግ በጣም ይደሰታሉ። ስለዚህም ይቅርታ ስለተደረገለት ስለ ሰው ልጅ ነፍስ ሲሉ ሀሴትን ያደርጋሉ። ታዲያ በዚች በህዳር 12 ቀን በሊቀ መላእክት በቅዱስ ሚካኤል ስም ለተሰየመች ቤተ ክርስቲያን ማንኛውንም አቅሙ የፈቀደውን መባዕ ስጦታ ወስዶ ያበረከተ ሊቀ መላእክት ቅዱስ ሚካኤል በነፍሱም በሥጋውም ቸል አይለው። የተቸገረ ሰውም በዚህ በህዳር 12 ቀን ቁራሽ እንጀራም ቢሆን በአንዲት ጽዋ ቀዝቃዛ ውሃም ቢሆን ቢመፀውት ሊቀ መላእክት ቅዱስ ሚካኤል ቸል አይለውም። ኃጢአቱም እንደ ባህር አሸዋርና እንደ ዱር እሳር ቢበዛ እንኳን ኃጢአቱን ሊቀ መላእክት ቅዱስ ሚካኤል ያስተሰርይለታል። የሊቀ መላእክት የቅዱስ ሚካኤልን ዝክር የዘከረ መታሰቢያውን ያደረገ ቢሞትና ወደ ኮነኔ ቦታ ቢገባም እንኳን፣ ልብ አድርጋቸው አዳምጡኝ። ቢሞትና ወደ ኮነኔ ቦታ ቢገባም እንኳን እንደ ቤተሰብ ይሆናል እንጂ እሳቱ አያቃጥለውም። ምክንያቱም ሊቀ መላእክት ቅዱስ ሚካኤል አማልዶ እግዚአብሔር ምሕረትን አግኝቶ ከዚያ ኩነኔ ቦታ እስከሚያስወጣው ድረስ የእሳት ባህር አያቃጥለውም እንደ ቤተሰብ ይሆናል እንጂ ብሎናል ድርሳነ ሚካኤል ዝህዳር ይህንን የድርሳነ ሚካኤልን መጽሐፍ አስጽፎ ለቤተ ክርስቲያን መገልገያ የሰጠ ወይም ደግሞ በቤቱ አስጽፎ ያስቀመጠ ሰው በሽታ፣ ረሃብ፣ ወረርሽኝ፣ የአጋንንት ፈተና ወደ እርሱ ቤት አይገባም። ወደ ቤቱና ወደ ከብቶቹ እርሱ ወዳለበት ቦታ ሁሉ እርኩስ አውሬ አይገባም፣ አይጠጋም። በእርሻውም ሆነ በቤቱ አይጥ፣ ኮቤ፣ ተምች፣ ማንኛውም አውሬ፣ ትል፣ ዋግ፣ አመዳይ፣ ውርጭ ፈጽሞ አይከሰትበትም፣ አይደርስበትም። የችግረኞች ክፉ በሽታ የሆነ ረሃብም እንኳን ይሄ መጽሐፍ ወደ ተቀመጠበት ቦታ እስከ አምስት እስከ ስድስት እስከ ሰባት ትውልድ ድረስ ፈጽሞ አይደርስም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድ አባር፣ ቸነፈር፣ ወባ፣ ወረርሽኝ እንዲሁም የተሰቡ በሽታ ወደ እርሱ አይጠጋም። ሊቀ መላእክት ቅዱስ ሚካኤል ጋሻና መከታ ኃይል ይሆነዋልና የሊቀ መላእክት የቅዱስ ሚካኤልን መታሰቢያውን የሚያደርጉ ዝክሩን የሚዘክሩ በዓሉን የሚያከብሩ ሰዎችን ሁሉ ሊቀ መላእክት ቅዱስ ሚካኤል ወደ እግዚአብሔር እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ እንዲሁም ደግሞ በክንፉ ይከልላቸዋል። በቸርነቱም ይጠብቃቸዋልና ከመከራ ሥጋ ከመከራ ነፍስ ይድናሉ ይላል ድርሳነ ሚካኤል ዘህዳር። ከሁሉ አስቀድሞ የሊቀ መላእክት የቅዱስ ሚካኤል ክብረ በዓሉ አንደኛው ህዳር 12 ዓመት ነው። ሁለተኛው ሰኔ 12 ነው። የሚችል በዓመት 12ቱንም በወር በወር 1212 ያክብር። የማይቻለው ግን የህዳር ሚካኤል የሰኔ ሚካኤል የነሐሴ ሚካኤልና የታሳስ ሚካኤልን አራቱን በዓመት በደንብ አድርጎ ያክብር ይዘክር ብሎ ድርሳነ ሚካኤል ዘህዳር አስቀምጦልናል። ምክንያቱም ምክንያቱም በሊቀ መልአክ በቅዱስ ሚካኤል ክብረ በዓል ቀን የሚከበረው የሊቀ መልአኩ የቅዱስ ሚካኤል ክብረ በዓል ብቻ ሳይሆን ከቅዱስ ገብርኤልና ከቅዱስ ሩፋኤል ውጭ ያሉት የሌሎቹም ነገደ መላእክት በዓል በሙሉ በቅዱስ ሚካኤል ቀን አብሮ ይጠቃልላል ይካተታልና ነው። በነገው ቪዲዮ ደግሞ ህዳር 12 የሊቀ መልአክ የቅዱስ ሚካኤል ክብረ በዓል የሚከበርባቸውን ሶስቱን ዋና ዋና ምክንያቶችና ቃል ኪዳናቸውን እነግራችኋለሁ። እናንተም እንግዲህ አደራ ይህ ቪዲዮ ለሁሉም ሰው ይዳረስና ሁሉም ህዝበ ክርስቲያን በቅዱስ ሚካኤል ቃል ኪዳን ሊታሰር እና ይጠቀምበት ዘንድ የምትችሉትን ያክል ኮፒ ሊንክ ልታደርጉልኝ እንጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሚን። ቆየን። ህዳር 12 የሚከበረው የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበረው ቃሉ ሚካኤል ማለት በእብራይስጥ መኑ ከማምለክ እንደ እግዚአብሔር ያለ ማነው? ማለት ነው። በዓሉን የምናከብርበት አራት አበይት ምክንያቶች ሲኖሩት የመጀመሪያው የሊቀ መልአኩ የቅዱስ ሚካኤል ባለ ሲመት ወይም የተሾመበትን እለት በማሰብ የምናከብረው ነው። በዚች እለት እግዚአብሔር ቅዱስ ሚካኤልን የመላእክት ሁሉ አለቃ አድርጎ ሾሙታል። ሁለተኛው ምክንያትም መላኩ ቅዱስ ሚካኤል በዱራታ ውስጥና በትስታ ቤት የተገለጠበት እንዲሁም ቤታቸውን የባረከበት እለት ነው። ይህ እንዴት ነው ቢሉ የእግዚአብሔር ወዳጅ የሆነ ስሙ ዱራታውስ የሚባል አንድ ደግ ሰው ነበር። የሚስቱም ስም ቲዮብስታ ይባላል። እነርሱም ሁል ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህ በኋላ በሀገር ውስጥ ችግር ተፈጠረና ለበዓሉ መዘከሪያ የሚሆናቸውን አጡ። ዱራታውስም የእርሱን ልብስና የሚስቱን ልብስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ ይዞ ወጣ። በዚህን ጊዜ ቅዱስ ሚካኤል በታላቅ መኮንን አምሳል ሆኖ በመንገድ ላይ ለድራታ ውስጥ ተገለጠለት። ወደ ባለ በጎችና አሳ አጥማጅ ዘንድ ሄዶ አንድ በግና አንድ አሳ እንዲሁም ወደ ባለ ስንዴ ሄዶ ያሻውን እንዲወስድ አዘዘው። ወደ ቤትም ሳይደርስ የአሳውን ሆድ እንዳይቀድ ነገረው። ዱራታውስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከት በቤቱ ሁሉ መልቶ አገኘው። እጅግም አድንቆ የባሉን መታሰቢያ ከሚስቱ ጋር እንዳስለመዱት አደረጉ። ዶችንም ጠርተው መግበው አሰናበቷቸው። ከዚህም በኋላ ቅዱስ ሚካኤል በቤታቸው ተገልጦ ለዱራታውስ የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀው ጊዜ 300 የወርቅ ዲናር በአሳው ሆድ ውስጥ አገኘ። ሚካኤልም ከዚ ከዚህ ዲናር ወስዳችሁ እዳችሁን ክፈሉ፣ የቀረውን ለፍላጎታችሁ ናችሁ። እግዚአብሔር መስዋዕታችሁን አስቦ የዚህን ዓለም ኑሮ አሳመረላችሁ፣ በኋለኛውም መንግስተ ሰማያትን አዘጋጅቶላችኋል። ይህንንም ብሎ ከመከራችሁ ሁሉ ያደንኳችሁ እኔ ቅዱስ ሚካኤል ነኝ፣ መስዋዕታችሁን በእግዚአብሔር ፊት ያሳረኩ እኔ ነኝ ብሎ እራሱን ገለጠላቸው። እነርሱም ሰገዱለት፣ እርሱም ወደ ሰማይ አረገ። እነዚህ ምክንያቶች በተጨማሪ መጋቢ ብሉይ ቅዱስ ሚካኤል ህዝበ እስራኤልን ከግብጽ እየመራ ወደ ሀገራቸው የመለሰበት እንዲሁም ቅዱስ ኢያሱን እንደረዳው የሚታሰብበት ዕለት ነው። ለእግዚአብሔር ምስጋና ይሁን። እኛም በዚህ በከበረ መልአክ ጸሎትና ማለጅነት ይማረን ለዘላለሙ አሜን። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ታጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነ ሳትጨርስ ሚካኤል ብለ ሳትጨርስ ገና ሚ ስትል ሚካኤል አጠገብ ነው ያለ።